እዚህ ቤት የመጣሽበት አላማ ምን ምን ምን? አይሳካልሽ። በአሁኑ ተጎጂ አንቺ ነሽ። እሺ፣ እያስፈራራሽ ነው አይደለም? እያስጠነቅኩሽ ነው የምትበይው ን አሁን፣ ቤት ሰራተኛ ሆንሽ የምትሰሪው ልጅ ነሽ አይደል? አሁን ኔ እና ከኔ የምፈልገሽ ነው። የሆነ ቦታ አረፍ ብለን ማውራት እንችላለን፣ ማለት ብዙ ጊዜሽ ነው የማልወስድብሽ። አረፍ ብለን ከማውራታችን በፊት ማንነትሽን ማወቅ ያለብኝ አይመስልሽም ወይ? ራሴ ማን ብዬ ላስተዋውቅሽ? የናሆም እጮኛ ወይስ የኑሐሚን ቀንደኛ ጠላት? አምራን ኑሐሚንን ለመበቀል ምቹ አጋጣሚ ያገኘች ትመስላለች። ዛሬ ላይ ኤደን ወደዛ ቤት በሰራተኝነት መግባቷን ተከትሎ ስከታተልሽ ነበረ እስከምትወጭ ድረስ አንቺ ማነሽ ግን በማለት አምራንና ኤደን እንዲተዋውቁ ሆኗል። በስከ መጨረሻም ስለ ኤደን ማንነት ማውቃለች የናሆም ፍቅረኛ እንደነበረችና አሁን ደግሞ ኑሐሚንን መበቀል እንደምትፈልግም ማለትም ቀንደኛ ጠላቷ እንደሆነችም ለኤደን ነግራታለች። ኤደን ይህንን አጋጣሚ ስትፈልገው ነበረ። በኑሐሚን ሕይወት ላይ ምን ያህል ፈተና ሆና ትቀጥላለች? በተለይ ዛሬ ላይ ወደ አቶ ሌኩን ቤት በሰራተኝነት መግባቷን ተከትሎ ከዛሬው ጀምሮ ኑሐሚንና ኤደን በጣም እየተጣሉና የኤደን ወደዛ ቤት በሰራተኝነት መቀጠር ሆም ብላ እንዳደረገችውም ኑሐሚን ገብቷታል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ዛ እያልኩኝ፣ ኑሐሚን ክፍል 26ን እንመለከታለን። ኑሐሚን ለአባቷ ናሆምን እንደወደደችው እየተናገረች ሳለ ኤርሚ በር ላይ ሆኖ እያዳመጠ ነበረ። ቆይ ምንድን ነው የሰማሁት? እውነትም ናሆምን ወደሹን እኔ ከዚህ ቤት በሹፌርነት ተቀጥሬ እንድሰራ ያስገደደኝ አንቺን በመፈለግ ነበረ። ሆኖም እንዴት በዚህ ፍጥነት ናሆምን ታፈቅሪያለች በሚልም እየተጨቃጨቃት ነው። ሆኖም ናሆም የኔ መሆን እስካልቻልሽ ድረስ በፍጹም ናሆምን አታፈቅሪውም እያላትም ነበረ። እሷም እውነታውን አሁን ከአምራን እንዳስረገዝኩ እናገራለሁ ያኔ ይለይለታል በማለትም እርስ በርስ እልህ የተጋቡም ይመስላሉ። አምራን ናሆሜን አግኝታ ተንበርክካ ይቅርታ ብትጠይቀውም ከዚህ በኋላ ፊትሽን እንኳን ማየት አልፈልግም በማለትም ከወደቀችበት እንድትነሳ ያደርጋታል። ሆኖም የኔ መሆን እስካልቻልክ ድረስ በፍጹም ኑሐሚንን እንድታገባ አልፈቅድልህም እያለችም ሁለታቸውም እልህ የተጋቡ ይመስላሉ። ናሆሜ ይባስ ብሎ ቀጥል ያደርጋት ገብቷል። ማለትም በቅርቡ ከኑሐሚን ጋራ ሊጋቡ እንደሆነና አምራን የምትባል ተራ ሴት ማየት እንደማይፈልግ ለገንዘብ የቀረብሽኝ ከሀዲስ ሴት ነች በማለትም ከተቀመጠችበት ነበረ ትቷት የሄደው አቶ ለይኩን ነው። ኑሐሚን ስራ እየበዛባት ስለሆነ ተጨማሪ ሰራተኛ ይምጣላት፣ የደላላውን ስልክ ፈልገሽ ስጭ በማለትም ባለቤታቸውን ዝናሽን እየጠይቋት ነው። ዝናሽም እየሰማት አይደለም እንዴ። ችግር የለውም ራሷ ትስራው እዛው ትፍጋበት አይነት ነገር እንደውም፣ ንግግራቸውን ሳታስጨርሳቸው ወደ መኝታ ክፍል ነበር ያመሩት። አምራንና አሁን አመናጭቆ በጥፊ ከመታት በኋላ ቀጥታ መንገድ ላይ እያለችም ብቻዋን እየተምሰለሰለች ነበረ። እቺ ኑሐሚን ጌ ወቴ ፈተና ሁና የቀጠለችውን አንድ ነገር ማድረግ አለብኝ እያለችም እያሰበች ነው። በዚህ ሁኔታ ኤርሚ እያሽከረከረ ስለነበረም አምራንን መኪና ውስጥ እንድትገባ ካደረጋት በኋላ ምን እንደሆነች እየጠየቃት ነበረ። በኑሐሚን ጉዳይ ሕይወት የተመሰቃቀለ እያለች በጣም እየተማረረች እየነገረች ነው። ሆኖም ሁለታቸውን መለያየት ያለባትን ምክንያትም አንድ ባንድ ዘረዘረችለት። ማለትም ከአንተ ጋር ያላትን ድብቅ ግንኙነት በግልጽ ተናግረን ለምን ከናሆም እንድትርቅ አናደርጋትም? በማለትም የመፍትሄ ሀሳብ ያለችውን አቀረበችለት። ኤርሚም ይህማ ከሆነ ከስሬ ይባረራለው ይልቁንስ ሌላ የመፍትሄ ሀሳብ አምጪ። ኑሐሚንም እሱን ሳትወዳት አትቀር ምክንያቱም ለአባቷ ስትናገር ሰምቻታለሁ በማለትም ለአምራን ይነግራታል። አምራንም እኮ የገንዘብ ፍቅር እንጂ በትክክልም ናሆምን ወደው አይደለም እያለችም ተንገበገበ። ለምንም ብለን ሰራተኛ ወደዛ ቤት እናስገባና ከናሆም ጋር እንድትተኛ እናድርጋት በማለትም ነገረችው። ሆኖም በዚህ ሀሳብ ኤርሚ ሳይስማማ ዞሮ ዞሮ ግን ኑሐሚንና ናሆምን መለያየት ነበርና፣ ኤደንም በር ላይ ሆና እዛ ቤት የምትገባበትን ነገር እያመቻቸች ነው። ሆኖም ወይዘሮ ዝናሽ ጋር በመገናኘት የኑሐሚን እህት እንደሆነችና በአቶ ተሰማ ምክንያት ሕይወታቸው እንደተመሰቃቀለ ከዛ በኋላ ጎዳና ኗሪ እንደሆኑም ትናገራለች። ወይዘሮ ዝናሽም የተናገርሽውን እንዴት ላምንሽ እችላለሁ? በማለትም ይጠይቋታል። እስከ መጨረሻም ወደ ቤታቸው ገብታ በሰራተኝነት መስራት ከፈለገች እንድትሰራም ፈቃድ ይሰጣታል። አሚንና አምራንም ተገናኝተው ለምን ከናሆም ራሳ ጦር ጅም በሚል አምራን እየተጨቃጨቀቻት ነበረ። ታዲያ የማትጨርሽውን ጦርነት መጀመርሽ ትክክል አይመስለኝም፣ መቼም ቢሆን ልታሸንፍኝ አትችም በማለት ጉርቧን አንቃም በጥፊ ቀላቀለቻት። አምራን በስከ መጨረሻም በጣም ተናዳ ብቻዋን ስትጮህ ነበረ። ናሆም በኤደን ምክንያት የተሳሳተ ታሪክ ከሰማ በኋላ አባትየው አሁንም ኑሐሚንን ሲያደናንቅለት እና የወደፊት ሚስቶ ሷ ብትሆን ጥሩ ትዳር እንደሚመሰርት ሲነግረው በጣም ውሸታሞች ናቸው፣ አባትየውም ልጅቱም እኔ ብዙ ነገር ሰምቻለሁ በማለትም ለአባቱ ይነግረዋል። አባቱ በጣም ይደነግጣል። ኖሃሚን እንደተለመደው ቤቱን እያጸዳሽ ሳለም ኤደን ወደ ቤታቸው ከወይዘሮ ዝናሽ ጋር ይከሰታሉ። ከዚህ በኋላ የቤት ሰራተኛ ኤደን እንደሆነችም ለኖሃሚን ይነገራታል። ኖሃሚን በጣም ትደነግጣለች። ጭራሽ ኤደን እዚህ ቤት ምን ትሰሪያለሽ? ምን ልታደርግ መጣች በማለትም ጠይቀቻት። ምን ነው ትተዋውቃላችሁ እንዴ? አዎ እንተዋውቃለን። ይከፋሻል እንዴ? አዎ በጣም ይከፋኛል። ይህ ቤት የኔ መሰለኝ። ከባለቤቷ ፈቃድ ውጭ መሆን አትችልም። ለማንኛውም ነይ ክፍልሽን ላሳይሽ በማለትም አባቷና ኑሐሚን ያድሩበት የነበረውን ክፍልም ታሳያታለች። ኤደን ገና እንደመጣች ነበረ ከኑሐሚን ጋር የተጣላችው። እኔ ደግሞ እዚህ ቤት ስትገቢ እመቤት ሆነች ሆነሽ የምትኖር ይመስል የነበረ ለካም ተራገርድነሽ በማለትም ትላከፋት ገብታለች። ይህን የሰማችው ኑሐሚን ስሜቷን መቆጣጠር አቅቷትን በጥፊ ደረገመቻት። እሷም በጥፊ የተመታፊቷን እየጠራረገች ቆይ ባልሰራለሽ፣ ለዚህ ጥፊሽ ዋጋ ትከፍያለሽ በማለትም እየሰደበቻት ነበረ። ሆኖም ለእናቷ በመደወል ከዛ ቤት በሰራተኝነት እንደተቀጠረችና የኑሐሚን ጥፊ ግን እንደተለመደው ዛሬ እንደቀመሰችው ትነግራታለች። ኤርሚ ኤደንን ከዛ ግቢ ሳያት ምን ልታደርግ መጣች በማለትም ያለ ነገሩ እዛ ቤት እንዳልመጣችም እየጠየቃት ነበረ። ሆኖም የመጀመሪያ ጥያቄዋ አሁንም በፍቅር ውስጥ አብራችሁ እየኖራችሁ ነው ወይ በማለትም ጥያቄዋን ታስከትላለች። ስለዚህ መጀመሪያ የመጣሽበት ጉዳይ ይሄ ነው ማለት ነው። ኑሐሚንን ስትጎጃት ማየት ስለማልፈልግ አንድ ነገር አድርጋለሁ ብቲ ወየልሽ፣ በማለት ያስጠነቅቃታል። ኤደን ወደዛ ቤት ሰራተኛ ሆና ከተቀጠረች ጀምሮ አቶ ለይኩን የኤደንን ማንነት ማወቅ ስለፈለጉ እየጠይቋት ነበረ። ያቶ ተሰማ ልጅ ነኝ፣ የኑሐሚን እህት ግን፣ ምን ዋጋለው በጣም በድለውንና ብዙ ስቃይ አሳይተውን ነው የወጣ ነው ሆኖም ከዛ በኋላ ጎዳና ተዳዳሪ ሆንን፣ በማለትም አንድ አንድ ታሪኳን መዘርዘር ትጀምራለች። ታዲያ ልጅቷ በጣም ጥሩ ልጅ ናት፣ ነገር ግን ኑሐሚን በጥላቻን የተቀበለቻት፣ በማለትም ኑሐሚንን ለማስጠላት ብዙ ነገር እየተናገረች ነው። አቶ ተሰማ ስላንቺ ብዙም አላወራኝም፣ ለማንኛውም ዛሬ የሆስፒታል ቀጠሮ ስላለው ሲወጣ እንነጋግራለን በማለትም ይገልጻል። አባዬ ግን ደህና ነው፣ በጣም ናፍቆኛል እያለችም እያስመሰለች ነበረ እስከ መጨረሻም ደህና እንደሆኑና ከሆስፒታል አሁን በቅርቡ እንደሚወጣም ይነገራታል። ታዲያ አቶ ለይኩንም ስለ እናቷ አሁን እንዴት ሁና እየኖረች እንደሆነም ጠይቀዋት ነበረ። ጎዳና ላይ ነው ብሎ እናዳሯ እሷን ትንሽ ሰርቼ ብደግፋት ብዬ ደላላ ቤት ብሄድ ይኸው አጋጣሚ ነገር ሆኖ የአባቴን ጓደኛ ያገኘው እድሜ ኤደንን ያስገባቻት አምራ እናት ብሎ ያስባል። ሆኖም ገና እንዳገኛት ነበረ ኑሐሚንን ብትጎጃት ወዮልሽ። ኤደንን ለምንድነው ወደዛ ቤት ያመጣሻት በማለትም ሁለታቸው ጭቅጭቅ ይገባሉ ይህ አጋጣሚ ግን አምራን የማታውቀው ምስጢር እንድታውቅ አድርጓታል ማለትም የኑሐሚን ጥላት የሆነችው ኤደን ወደዛ ቤት መግባቷ ይህ ለእሷ ምቹ አጋጣሚ ነው እና የኑሐሚን ጥላት የሆነችው ልጅ ወደዛ ቤት ገባች ነው የምትለኝ በማለትም ጠየቀችው እመኝኝ ኑሐሚን ላይ አንድ ነገር ቢደርስ ውዩልሽ በማለት ያስጠነቅቃት ነበር ኤደንም ና ሆምን በፍቅር ጠልፋ ለመጣል የሆነ ነገር እያሳየችው ነው ሆኖም ናሆም ግን በጣም እንደ ጠላት እና ይችን ልጅ ማየት እንደማይፈልግ ገልጾላታል። የሆነ ነገር ስትፈልግ ኤደን ብለህ ጥራኝ በማለትም ገልጻለታለች። ናሆምም አይ አንቺን ሳይሆን ነው ሀሚንን ነው የምጣራው በማለትም ቀጥል አድርጓታል። አቶ ለይኩንም በኤደን መምጣት ለምንድነው ያልነገርሽ በማለት ኑሐሚንን እየጠየቋት ነበረ። መቼም ያለ አንዳች ምክንያት ወደዚህ ቤት አልመጣችም የተፈጠረውን ሁሉ አባዬ ነግሮሃል አይደል በማለትም ጠየቀቻቸው። በእርግጥ ነግሮኛል፣ እሱም ቢሆን በድሏቸዋል በማለት ጎዳና የወጣ ነው በእሱ ምክንያት ነው ስላሉትም አቶ ለይኩን ጥፋተኛ አድርገው እየወቀሱ ነበረ። በእርግጥ አባዬ የበደላቸው አንድ በደል ነው፣ እነሱ ግን በየርንበት ይኸው እየተከታተሉን ነው ዛሬም ሆን ብሎ ወይዘሮ ዝናሽኛት ለመጉዳት ብለው ነው ወደ ቤት ያመጧቸው፣ በማለትም አቶ ለይኩን እየነገረቻቸው ነበረ። አቶ ለይኩን ምን ማለት ነው ደግሞ እንግዲውስ እውነታው ይሆነው በማለት ለአቶ ለይኩን ነገረቻቸው። ኤደን ለእናቷ ስልክ በመደወል ቀሚስ እንደተገዛላትና ከዛ ቤት በሰራተኝነት እንደገባችም ትገልጽላታለች። ኑሐሚን እንኳን እመቤት ልትሆን ጭራሽ ገረድ ሆና ነው እያገኘዋት በማለትም ለእናቷ እየነገረቻት ነበር። እንዲህ በስልክ ከእናቷ ጋር እያወራች ሳለ ከአምራን ጋር ፊት ለፊት ተገጣጥመዋል። ምነው ፊት ለፊቴ ተደቀንሽብኝ ሽብኝ ለዛውም ሳታስፈቅጅ በማለትም ጠይቃታለች። አምራንም አንችን ነበር እየጠበቅኩ የነበርኩት። ለማንኛውም ካቶሊኩን የገባሹ ሰራተኛ አንችነሽ ወይ በማለትም ጠይቃታለች። አዎ ኤደን እባላለሁ። ምን ፈለግሽ? አንቺ ማን ነው ስምሽ? በማለትም እርስ በርሳቸው መታወቅ ይጀምራሉ። ኤደን እንደምትባልና ካቶሊኩን ቤት በሰራተኝነት እያገለገለች እንደሆነም ትገልጽላታለች። አምራንም እኔ ማን ብዬ ራሴን ላስተዋውቅሽ? የናሆሜ ፍቅረኛ ወይስ የኖሃሚን ቀንደኛ ጥላት? በማለትም ገልጻላታለች። እንዲህ ሁለታቸው መተዋወቃቸው ምን ያህል ለኖሃሚን አደጋ ሊፈጥሩ ይችላሉ? ለማንኛውም የኑሐሚን ፈተና እንደቀጠለ ነው። በተለይ ደግሞ የአምራንና የኤደን ጥምረት እጅግ በጣም አደገኛ ሆኖ መጥቷል። በቀጣይ ክፍል ይጀላችሁ። እስከሚመጣ ድረስ ለቻናሌ አዲስ ሊሆናችሁ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑበት ትና ጠይቃለሁ። ባይ ባይ።